ዋው፣ ዋው፣ ዋው ዛሬ ብሩኬና ሀይሚዬ ድንቅ የሆነ ስራ ለቀውልናል። እውነት ለመናገር ያክል ያው በእነሱ ቤት አይደለም የተለቀቀው በሌላ ሰው ቤት ነው። በጣም አስደንጋጭ እና በቃ ልብን የሚያሞቅ ስራ ነው እያልኳችሁ ነው። ውዶቼ አቤት አክቲንግ ምናምን ነገር ችሎታ አንደኛ። ሀይሚዬ የኔ ናት የምር ከሸበላዋ ጋር በቃ አንደኛ። ውዶቼ ይቀጥል የምትሉ ይቀጥል የምትሉ እኔ ቢቀጥል ጥሩ ነው፣ ፓርቲቱ ቢቀጥል አሪፍ ነው። እውነት ልጁ በፍቅሯ ደንዝዟል ምናምን ነገር። ነገር ግን እዚ ጋር ብሩኬ ያለ ሀይሚ ደግሞ ብሩኬን ነው የምትፈልገው ምናምን እንደዛ አይነት ነገር። እሱ በፍቅር ወርቋል። ነገር ግን አንድ የሆነ መልእክት አለው በዚህ ውስጥ ማለት ነው። እኔ የተረዳሁትን ልንገራችሁ። ልጁ የለበሰው አሮጌ ልብስ ነው ምናምን ነገር ፊቱ ቋሸዋል ምናምን ነገር። በቆሻሻ ልብስ ውስጥ ንጹሕ ልብ እንዳለ ንጹሕ ልብ ደግሞ ማፍቀር እንደሚችል ያንን ይገልጣል። ውዶች ዚጋ ከተሳሳትኩኝ አርሙኝ። አንድን ሰው ለማፍቀር የሚያስፈልገው ንጹህ ልብ ሳይሆን ንጹህ ልብስ ሳይሆን ንጹህ ልብ መሆኑን እዛ ጋ በጣም በጣም አስተማሪ የሆነ ነገር ነው። በጣም አሪፍ ነው። ብሩኬ ሀይሚዬ፣ ልቀቃት ይላል እሱ ደግሞ ያንቺን አጥቼ መኖር ይከብደኛል እንደማለት ነው። በቃ እሱ በፍቅሯ ወድቋል፣ ምናምን በቃ ራሱን ስቷል፣ ደንዝዟል፣ ምናምን ልጁ ማለት ነው። እዛ ጋ ሀይሚዬ ግን ልቦ ያለው ብሩኬ ጋ ነው። ብቻ አሪፍ ነው ውዶቼ በጣም የተመቻኝ በጣም በተለይ ደግሞ ሀይሚዬ በቃ እዝጋ ከልቧ የሆነ ብሩኬም፣ እንደዛው ከልብ ሆኖ ልቀቃት ሲል የነበረው ሀይሚዬ ደግሞ በቃ ከልቧ ምናምን ነገር ከልብ የመነጨ ትወና ነው በአጭሩ ምንድን ነው። ከልብ ከልብ እያልኩኝ አደርኩበት። ጉዶቼ ካላያችሁት እንግዲህ እዩት። በትክታክ መንደር ሚኮኖ ማን ነው? እንደዛ አይዶ ነው፣ በደንብ አላስተዋልኩኝም። እኔ ሼር ተደርጎልኝ ነው ያዩትኝ። በትክታክ መንደር ነው የተለቀቀው። አጠረና መጠን ያለች ፊልም ነገር ማለት ነው። ሂዱና እዩ፣ ላይክ ሼር አድርጉ፣ ሪፖርት አድርጉ። ፓርቱ ደግሞ ይቀጥልልን። ብሩኬና ሀይምዬ ደግሞ የኛ አክተሮች ትችላላችሁ።